እንቅልፍ አፕንያ ወይም ከእንቅልፍ ጋር የተያያዘ የመተንፈሻ ችግር ከእንቅልፍ መረበሻ አንዱ እየሆነ ያለው ነው። ይህ በከባድ ከፍተኛ ድምፅ ያለው እንቅልፍ ማሰማር፣ በሌሊት መሰነጠቅ፣ የተወከለ እንቅልፍ፣ በሌሊት ብዙ መሽከርከር እና በቀን የእንቅልፍ ስሜት ወይም የማስታነሽ ስሜት በአንድ መልክ ይታያል። አንዳንድ ጊዜ ሰው በከባድ የእንቅልፍ አፕኒያ መልክ ላይ ሳለ ሲያንሱ ሲያስተላልፍ ወይም በቴሌቪዥን ሲመለከት ወይም በስብሰባ ወይም እንደዚህ ያለ ነገር ላይ ይተኛል። የእንቅልፍ አፕኒያ ምክንያት በላይኛው መተንፈሻ መንገድ ከፍተኛ መገፋት ምክንያት ሆኖ ይገኛል። ይህም የላይኛው መተንፈሻ መንገድ መጠበቅ ወደ መጀመሪያ ይወስዳል። ይህም ወደ እጽ ውስጥ አየር መግባት እንደሌላ ያደርጋል። ይህም በደም ዝውር ውስጥ ኦክሲጅን እንደሌላ ያደርጋል። ይህም የተለያዩ ሆርሞናል ለውጦችን ያስከትላል። ይህም ደም ግፊት ችግር፣ የልብ ጥቃትና የአንጎር ጉዳት ያስከትላል። ስለዚህ ይህ በቀላሉ መታወቅና መፈወስ ያስፈልጋል።